እሺ፣ ልንገራቸው አሁን ምሳሌው ሀይሚ ፎቶ ያደረጉት እኔ ታች ሆኜ ሁሉም ቦታ እየተከታተልኩ ነኝ። እግዚአብሔርን የምሬ ነው። ይሄ ቁም ነገር ነው ማውራው። አሁን ብሩኬና ሀይሚ በቤተሰቦች ጩጫን ድረስ ያወቁት ናቸው። ገባችሁ? አንድ ላይ አድጎ፣ አንድ ላይ ሁሉም ነገር የሰሩት ናቸው። የማይረባ ፍራንክ ላይ ደግሞ የምለያዩ ሰው አይደሉም። ግን ዚ ፎቶ ላታስጠፊ ከዛ፣ የምር አሁኑ ሀይሚን ፎቶ እያደረጉት ምን እያደረጋሉ ታውቂያለሽ? ቡርግ ይውጣ ከፎቶ አንዳንድ ሰው ማለት ነው። ሁሉም አደለም ደግሞ። ባይዘወይ ይቅርታ አርጉ። ሁሉም አደለም። አንዳንዶች አሉ ጌስት የሚሰሩት። አንድ ልጅ ሰኒ ቤት እኔ አይቻለሁ። ይሄ ልጅ ሰኒ ቤት ማታ፣ እኔ ቤት ታውራ ልጅ ሰኒ ቤት ሀይሜ ቤት ሀይሜ ስጀመር ብሩኬ የምትዘቀዘቅ ናት። በፊትም ማለት ነው፣ አሁን አይደለም። በፊትም ብሩኬ ትዘቀዝቃለች። ብሩኬን አትወድም። ሀይሜ ብቻ ነው የምትወስተው። ቁም ነገር ካወራው እኔ ስደት ቦታ ነኝ፣ ውሸት አላወራም። እሷ አሁን ምን ይሆናሉ የምታውቃላችሁ? ልጅቶና ሀይሜን ገስት እየሰሩ እየለቀቁ ብሩኬን ደግሞ ምንድ ነው ወንድሜ የኔ ትዝታ ይላሉ። ለምን ምን አስፈለገ? እነሱ ነው የሚያጋቡት፣ እነሱ ነው የሚለያዩት። እነዚህ ልጆች እኮ አሁን ሶሻል ሚዲያ ብቻ አይደለም እኮ እግዚአብሔር ያጣመሩት ልጆች ናቸው። በማይረባ ፍራንክ ላይ ዝም ብሎ የሚለያዩ ሰዎች አይደሉ። ብዙ ቃል ኪዳን ያሉ ልጆች ናቸው። ገባችሁ አሁን ይሄ የረጅሙን ልጁ ስለመጣ በቃ ይጣመሩ ይጣመሩ አሉ። ደግሞ ብሩኬ ፎቶ ያደረጉት ማለት ነው ብሩኬ ፎቶ ያደረጉት ብሩኬና ልጅቶን በፊት ያደረጋሉ። ቁም ነገር ካወራው ማለት ነው ያደረጋሉ። አሁን ግን አቁሙ አሉ። እኔ ሶስት አራት ቦታ አየሁ፣ እሱ ፎቶ የተለቀቀው ቦታ ማለት ነው። ግን አሁን ምናሉ ከትላንት ጀምሮ ሀይሚና ብሩኬ ሀይሚና ብሩኬን ሃይሚና ብሩኬ ሃይሚና ብሩኬን እየለቀቁ ነው። ግን አሁን እነሱ ትቷሉ እኮ እነሱ አሁን ትቷሉ፣ እነሱ ትቷሉ። አሁን ግን ሃይሚ ፎቶ እያደረጉት ሀይሚ፣ ሀይሚ የምትባል አለት አለች። እና ሀይሚ ስጀመርም ብሩኬ አትወድም፣ ብሩኬን ትዘጋዝቅለች። ብሩኬ አልገባውም። እና እኔ ሁሉም ቦታ ሪሼር ታደርጋቸው ማድረግ ትችላለች። እውነቴን

ቡሩኬ ፎቶ ያረጉት ቡሩኬ ና ሀይሚ ባለፈው የተናገረውት ቃል አዳምጦ ግን ቡሩኬ ና ሀይሜ ቡሩኬ ና ሀይሚ እያረጉ ነው። እኔ አይቻሉም አይቻሉ። ገባችሁ? ግን አሁን ሀይሚ ፎቶ ያረጉት ጠዋት ምን ያረጋሉ? ሀይሚና ልጁን ጌስት እየሰሩ ነው። ይህ ደግሞ ባለፈውን ጌስት እየሰሩ ነው። ለምን መለያየት ይፈልጋሉ? ሀይሚና ሀይሜና ቡሩኬ ከተለያዩ ለነሱ ስጦታ የሚሰጥ ነገር አለ። ወይ ሀይሚ ከብሩኬት ላይ አይተ አሁን እናንተ እስኪ ቪዲዮ ካያችሁ ማለት ነው። ብሩኬና ና ሀይሚ ስመጡ እንዴት ነው የሆኑት? እንዴት ደስተኛ ነው የሆኑት? ልጁ አሁን ስጦታ ስለሰጠ አሁን በፊት ምናሉ ዳኒ የአንገት ላይ ያደረገውን አንገት ላይ ዳኒ ያደረገ አንገት ላይ ዳኒ ያደረገ የምለው አንገቱ የት ነው? ኤፍሬም ያደረገውን ታውቃላችሁ። ዩቲብ ላይ ገብታችሁ ማየት ይችላችሁ። ቪዲዮ እኔ አምጥቻለሁ ኤፍሬም ያረገውን አውቀ ለዳኒ ታ አንገል ላይ አደረገች። አሁን ግን ይሄ ልጅ የመጣው መንገዱን አንታይነት ነገር ያለው ግን አሁን ይሄን ማ ሃይሜ የምታደርገውን ብሩኬ እስኪ ከልጅቷ ጋር ምን አይነት ግንኙነት አለ ወይ የለም? ለወደፊቱ ለትዳሩ እየፈተሸች ናት እንጂ ከልጁ ወይ አፍቅራ ወይ ልጁን ጎዳ አይደለም። ለሰው ልጅ ህልና ካለ አስቦ ገስት ይስራ። አስቦ የልጁና የሀይሚ ፎቶ ይልቀቅ። ቤድዮ ካያችሁ የተማራችሁ ሰው ካላችሁ ግን አስባችሁ ልቀቁ። እስኪ አስባችሁ ማለት ነው። ገስት የሚሰሩት ምን ያገኛችሁ? ብሩኬና ሀይሚ አሁን ልለያያሏችሁ ብላችሁ ካሰባችሁ በእውነት ተሳስታችኋል፣ ተሳስታችኋል። ግን እኔ ጨድሽ አለ ጠይባ ገብተሽ ብታወሪ እኔ ደስተኛ ነኝ። ለምን በተለይ ልጅ ሰኒ ልጅ ሰኒ እኔ እግዚአብሔርን በጣም ነው ማከብርሽ። በጣም ማዛየዱያት ትልቆኜ፣ ትልቆኜ አንቺ ትንሽ ነሽ፣ እኔ ግን ከአንቺ ትልቅ ነኝ። በጣም ስለምወድሽ ነው አንቺ ቤት ገስት ሰርቱ፣ ልጁና ሀይሚን ገዝት የሚሰሩ ብታቆሚ በጣም ደስተኛ ነኝ ስለምወድሽ ነው። ይሄን ደግሞ ከይቅርታ ጋር ማለት ነው። ስለምወድሽ፣ ሪከርድ ስለሚያደርጉሽ ስለሚያደርጉኝ ለአንቺ ስለሚደርስ ነው ይሄ የምናገርሽ ማለት ነው። ሀይሚና ብሩኬ መለያየቱ እባካችሁ ምን ያደረጋል? እነሱ ይለያያሉ ብላችሁ ነው የምታስቡት ወይ ምንድን ነው ነገሩ? ለምንድን ነው ገስት አንቺ ቤት የሚሰሩት ልጁና ሀይሚ ማለት ነው? ይህ ደግሞ ሀይሚ ሀይሚ ሀይሚ አለች፣ አንዷ ሀይሚ አለች። ሁል ቀን ብሩኬ የምትዘጋዝቅ ማለት ነው። ብሩኬን አትፈልግም። ሀይ ቪዲዮ ከመጣ ብሩኬን ቆርጣ ሀይሜን ትለቃለች። አሁን ግን ሀይሜ ይሄ ያመጣችው ልጅቱ ልጁን ለፍረንክ ነው፣ ብሩኬን ለመፈተሽ ነው እንጂ ልጁ ጋር ሆናለው ልጁን አፍቅሬ ነው ልጁ ስለወደድኩ ነው ብላ አላመጣችም። ትዝ ካላችሁ አንድ ቀን ኢንስተግራም ላይ አምስት ደቂቃ ለቃ፣ አምስት ደቂቃ ነው እንትን ያደረገችው። እሱም በቃ አይምሮ ላይ ይዞ በቃ ይችን ልጅቶ ወዳ ነው በቃ ከሱ ጋር ትጣመር ያሉት ለዛ ነው። ግን ተሳስታችኋል። ነገ እናንተ ትዳር ትይዛላችሁ፣ ነገ ልጅ ትወልዳላችሁ፣ እግዚአብሔር ፍቃድ ከሆነ ማለት ነው። በቃ የማይሆነው ስራ ከመስራት እግዚአብሔር ወይ እነዚህ ልጆችን አንድ አድርጋችሁ አምጣልን ብላችሁ ለሰው ጥሩ ነገር ሽርቢጋ

አንድ ጊዜ ጠብቁኝም ላውራማ በእናታችሁ ሳይለንት ቁም ነገር ነው ማለውና ቁም ነገር ሊከርድ ያደርጉ ሊከርድ ይሆናል ይህም እስከ መቼም ነው የማይጠፋውና እባካችሁ እባካችሁ ተረጋግታችሁ ልጁ ለስራ ነው የመጣው የራሱ ህይወት ያለው ልጅ ነው ይወጣል እርግጠኛዋን የምነግራችሁ ደግሞ ልጁ ይወጣል በዚህ እመኑ ታላመናችሁም፣ እንደፈለጋችሁ መሆን ትችላላችሁ። እኔ እኔ ግን እርግጠኛውን ሆን የምነግራችሁ ልጁ የራሱ ህይወት፣ የራሱ የሚኖር የሚኖርለት ሰው አለ። ይሄን አመናችሁ አላመናችሁ የራሳችሁ ጉዳይ ነው። ግን አትዘዝቁም፣ እሱን ከሀይሚ ጋር አታርጉ። በቀደም ተናግሬ ያለሁ። እነሱ ስራ ነው እየሰሩ ያሉት። እኛ ምን ስራ እኛ የምንደበርበት ካላችሁ፣ ሳትዘቀዝቁ ስሩ ስራችሁ። ምንም ችግር የለም ለምን? ምክንያቱም እሱ ሶሻል ሚዲያ ላይ የወጣው ሊሰደቡ ሊዘቀዘቁ፣ ያ የራሳችን ቅንጭላ ካልሆነ ራሳችን አዙረን ነገ ሰው ሀገር ላይ ነን ብለን ካላሰብ፣ ሊሌናችሁ ተፈቀደላችሁ። የፈለጋችሁ መብታችሁ ነው። እሱ ያለው እዛ ነው ግን ስለ ልጁ ገባ ብላችሁ የምታውቁት ታውቃላችሁ። እርግጠኛ ኔ ተታች የምታውሰሙኝ ላይም ያላችሁ ብዙ ልጆች የምታውቁት ልጆች አላችሁ በውስጥም የምታወሩ ልጆች አላችሁ። ስለ ልጁ መቶ ፐርሰንት የምነግራችሁ ግን የራሱ ህይወት ያለው ልጅ አለ። የራሱ ብዙ ነገር የሚጠብቀው ልጅ ነው። ስለዚህ እባካችሁ እባካችሁ ተረጋጉና እሱ ይወጣል። ለስራ ነው የመጣው። እንደው ለፈጠራችሁ ማን ሱሴ ነግራለች እኮ ባለፈው ቪዲዮ እኮ ነግራለች እኮ ሱሴ ላይ። እሱ ለስራ ለስራ ነው የመጣው የምትፈልገው ነገር አለ ሃይሚ አረ፣ በምንድን ቋንቋ ነው የሚገባችሁ? ወይ በትግረኛ ላውራችሁ፣ ወይ በምንድን ላውራችሁ? በምንድን ነው የማወራችሁ? አማረኛ ነው የምሰሙት? መቼው አውሪ፣ ትግረኛ አውሪ። ምንም የማይሰሙ የማይሰሙ ፍጥረት እኮ ነው ያለው። ጓል ዋይ እንዴ! ሰው ህይወት አለው እየተባለ ቆንጆ ማለት ነው ዘዶ የኔ እናት፣ በውስጥ አዋሪ። እሺ በውስጥ አዋሪ፣ በውስጥ አዋሪ የመር እኔ ለፋጡማ ነግር ሁሉ ሁሉን ነገር ፋቁማ ትነግርሻለ። አንቺ ምስጭ ስለማመልሽ ነው። እኔ እኔ አይደለም አይደለም በውስጥ አዋሪ ይወጣ። ይውጣ እያልን ነው እኮ አሁን። ይውጣ ምን ይሰራል እኮ። ሁሉም ሰው ያሳውቃል እኮ። ሁሉም ሰው እኮ ለስራ እንደመብጻፍ እኮ ያሳውቃል። በውስጥ ምናምን የሚል ነገር የለም። እናንተ የምር ወጥቼ እገባለሁ። ፋጥማ ቤትሽን ክፈች፣ የምር ቤት ምክንያቱም ቢያንስ የእሷ መብት እስከሚከበር ድረስ እሷ የምትፈልገውን ነገር እስከምታገኝ ድረስ አጠገቧ ቁሞ መጋፈጥ አለበት አይደል? እሱ ያደረገው ያንን ነው። ዛሬ ሌላ ነገር ያደረገው ነገር የለም። ይሄን ነገር ለምን አደረግሽ ምናምን ያኔ የሆነ አስመስሎ ለምህር ነው የሞከረው። ከቻላችሁ ልጁን ለማፈመስ ወይም ለማበረታታት ከሆነ ከቻናሉ ጋር አምጥታችሁ ፖስቱት። እናንተ እሱን መፖሰት የምትፈልጉ ልጆች ማለት ነው። ከልጅቱ ጋር አታምጡት። ልቧ ያለው እና ስሜቷ ያለው ሌላ ቦታ ነው አብሯት ያለው ህይወት ሌላ ቦታ ነው። እናንተ የምታስቀምጡበት ቦታ ሌላ ነው። ዛሬ ላይ ታቋታላችሁ እኮ እሷን ጠንቅቃችሁ ፍጹምን ገልብጣ ፍጹምን አፍቅሬዋለሁ ብላ ሶስት ሰው በአንዴ ለአራት ቀን ለአምስት ቀን ያሽከረከረች ሴት ናት እሷ ምክንያቱም አሁንም ደግሞ ይሄንን ነገር እንዲጠራላት ከፈለገች ወይም ደግሞ ሁለት ቀን በእስለከንታ በክርክር በጠብ ሲሆን አየችሁ ሁለት ቀን ሲገናኙ ኬዛቸው ሌላ ቦታ ስለገባባት እሷ መሬት ወረዴሽ። ትናንትና ማለት ነው። ግን ደግሞ ይሄን ነገር ሳትለቀው መድረስ፣ ማወቅ የምትፈልገውን ነገር እንድታቅ አንተም ሳይድህን ይዝሃል፣ እኔም ሳይድህን ይዤ ብለዋል። ዛሬ ይሄ ነገር እውነት አይደለም፣ ከሱ ጋር ያለውም እውነት አይደለም፣ ከእሷ ጋር ያለውም እውነት አይደለም። ግን እሷም የምፈልገውን ነገር አግኝቻለሁ እንዲያለ እሱ፣ እሷም ደግሞ የምፈልገውን ነገር እስከምታገኝ ድረስ እናንተ ልጅሹ ያለችው ከሌላ ቦታ መሆኗን እያወቃችሁ ራሳችሁን እያታላላችሁ ከልጁ ጋር አታቀናብሯት። ከቻላችሁ ደግሞ እናንተኞቹ ትክክለኛ ኦዲንስ ነን ሰዎች፣ ለእንደዚህ አይነት ሰው ትኩረት አትስጡ። በቃ ታዋቸው፣ እንደፈለጉ ያርጉ። ምክንያቱም ጥፋተኛ ታልተከተል ነው ይመነምናል፣ እንጂ ጎልቶ አይወጣም። ተተከተልነው ግን ጃስታ ነው። ያው ዝንጀሮ ማባረር ሆነ ጭ የሚለው እንደ ራሴ ማለት ነው። እንደ ራሴ ነው ያ እና ትኩረት አትስጧቸው። ከቻላቸው ምከሯቸው። በውስጥ የምታገኛቸው ልጆች ልይሰኒ ቤታቸው ገዝት ከፍተው ቪዲዮ የሚሰሩትን ልጆች አብዛኞቹን ታውቂያቸዋለሽ። እዚያ ቦታ አንቺ ልይሰኒ አይደለም ማዓዛ ማለት ነው አንቺ በውስጥ አስ ነገር ደስ አይልም። እኔ ጠይበ ማለት ነው በዛ በኩል ይቅርታ አርገልኝ። እየተናገር አቆምኩት ቅድም ማለት ነው ቅድም እንትን ማን ቤት ነው የገባሁት? ትንሽ ስራ ሰርቼ ትንሽ ቁጭ ስልክ ቲክቶክ ላይ ስገባ የማይሆነው ወሬ የሰኒ ቤት አይደለም። ማን እንደሆነ ነኝ እንጂ አላውቅም፣ አላውቅም። አዎ ከዛ የማይሆነው የሆነ አሁን በዚህ ሰዓት ማንም ስልክ አነሰም ለሰው ልጅ ማለት ነው የማይሆነው ወሬ እያወራች ነው። ቁጭ ብዬ ሰምቼ ሰምቼ ሰምቼ ሰምቼ በእጅ ሳምቼ ደናገትኩት። ከዛ እች የት ታውቃለች ደግሞ እንደኔ ሻቃሊ አደለች። እንዲ የት ሀያ ደቂቃ የሚለቀቁ ቪዲዮ ላይ እንደዚህ ታወራለች። የት ማን ስልክ አንስቶ ነው እንደዚህ እውነት ነው የምታወረው ብለ እውነት ልክ ልኮ ስናገር ነቅላ ወጠች። አዎ ነቅላ ወጠች። ስለዚህ አሁን እውነት እናንተ እግዚአብሔር የምታቁት ከሆነ ሙስሊሞች፣ አላ የምታቁት ከሆነ እነዚህ ልጆቹ መለያየት ምን አስፈለገ? ፎቶ ካቀናበራችሁ ልጆች ልጁን ማሳደግ ከፈለጋችሁ ልጆች አይናሉ ጋር ከልጁ ጋር አቀናብሩ እንደፈለጋችሁ። ልጅቷን ተውት በቃ ለቡሩኬ ለእኛ ተውት ልጅቷን። በእግዚአብሔር እውነት አሁን ቡሩኬ ጋር የሚያቀና ቡሩኬ አሁን ዛሬ የዛሬው ቪዲዮ ስታውት ማለት ነው ሊገሙስ ሊገሙ ታላላችሁ አንተ ወይ ድረስ ታ ስራቸው ማለት ነው። እንደ ህፃን ልጅ ተመልሰ አንቺ አንተ ለምንድ ነው እንደዚህ አደረገው? እኔ ገዴ ልገባ አንተ ትገባለህ አንቺ ታገባሽ እኔ የምገባለሁ አየቻቸው። ህፃን ጨዋታ እልክ ነበር የተያያዙት፣ ግን ነገሩን ስላበረደች በጣም ደስ ብሎናል። ምክንያቱም ያኔ በተረጋጋ መንፈስ ማውራት ራሱ ለሰው ልጅ አንድ ያኔ ትልቅ ነገር ነው፣ ሰው ላይ ለሚያመጣው ነገር ማለት ነውና አትሸወዱ። እውነት አትሸወዱ። ምክንያቱም እዛ ጋር ያለውን ስሜት ተቀጣጥሎ ያኔ ፊታቸው የሚያጫውተው ሌላ ነው፣ አፋቸው የሚያወራው ሌላ ነው። ሁሉም ወደ ራሳቸው ተመልሰው መስተካከል ይፈልጋሉ። ግን እዛ ጋር ከሌ መጣች ከሌ ሄደች፣ ያኔ ነገ የሚመጣውን ነገር ስለማናቅ የምናደርገውን ነገር ዛሬም ነገ የምላችሁ እንጠቀቅ ነው። ታልተጠነቀቁ ደግሞ ትኩረት አትስጧቸው። ትኩረት በሰጣችኋቸው ቁጥር ይሰፋሉ። ትኩረት አልሰጣችኋቸው ግን ይጠባሉ። ይሄን ነው የምላችሁ። ለማንኛውም አውሽም ጥብዬ እናመሰግናለን ስለመትርሽ እና ደግሞ በመጀመር እዚህ ላይ ልንገራችሁ፣ አሁን እነሱን ፎቶ አታርገው አትለጥፉ። እንቢ ካሉ አዋቸው ተዋቸው፣ እራሷቸው ያፍሩበታል። እኛ ግን ነገም ዛሬም እነሱ ሆን ይዘው ወደፊት መሄድ አለብን። ለልጅቷ እራሱ ጀመረ ሄደው የሚገርማቸው አይጠቅሟትም። ምንም ነገር የሚጠቅሟን ነገር አይደለም። ልጅቷ ከእሱ ጋር ተስማምታል። ከሱ ጋር የምፈልገውን ነገር ያውቃሉ፣ ደግሞ እነሱ የምፈልገውን ነገር ያውቃሉ፣ ወደንሱ በጣም ያውቃሉ። ያን ነገር አድ ይሄን ነገር በዚህ መስበርት ነው ብለው ጥሩ ጥሩ መልእክት ቢያስቀምጡለትና ወደ ራሳቸው

አሁን እኮ አንቺ ልክ ነሽ፣ ማአኛ እኮ ሰምተንሻል። ግን አሁን ለሌላ ቦታ ሄደሽ ለምዝቤት ያለው አይደለም። ሀብበት እኔ ዝቤት ያለው አይደለም ያስቸገረኝ እኔ ያስቸገረኝ ኦሊንሱ እንትና እኮ ተጭማለቀችብኝ። ያቺ ማን ነው ስሟ? ፈሱላ ነው፣ ፈሱላ፣ ፈሱላ ነው

ሰዊተና ዘይት በውስጥ አዋ እግዚአብሔርን ችግር የለውም። እኔ ነግርሻለሁ በውስጥ ነግርሻለሁ በቲክቶፕ

ትናየም እንዴት ዋልሽ? ደህና ነሽ? እና የበዓል ሰዓት ይበቃል። አላየሁትም የእኔ ውድ በደንብ ከምርግን ግን ተልኮልኛል። በውስጥ ሳየው ይመልስልሻል። የወንድ ሰዓት እንዴት ሴት ልጅ ይሰጣልሽ ብለሽ ታስቢያለሽ? እኔ አመን ማለት ነው። ሂጂና ማታ ሲታይ ያ ሰዓቱ የወንድ ነው እንጂ የሴት ሰዓት አይደለም። እየሰጠው ማለት ነው ይህን ደግሞ የሆነ አሁን ብሩኬ ይዞ ያየሁት ሰዓት ደግሞ ከፍጣ ነው። ብሩኬ ተይ ይዟል ብሎ ሀይሚና ስጦታ ሰጠችው ምናምን እየተባለ ነው አይደለም። ለንጋር ሸቴ ያው ጠዋት ነው ወደ ሶስት ሰዓት አካባቢ ኢንስትግራም ላይ ብሩኬ ዋ ፖስቷል፣ አይቼዋለሁ። የወንድ ሰዓት ነው ስሎ ካርኮን አድርጎ በእጁ ይዞ ነው ፖስቱ ታየ።